ሰላም ጤና ይስጥልኝ ቤተሰቦች፣ እንዴት ናችሁ? ከሁለት ሶስት ሳምንት በኋላ ተመልሰን መተናል። እንግዲህ ብዙ ያለፉን ነገሮች አሉ። በዛሬ ቪዲዮ ቡሪክ ወይ በተዋናይነትና እንዲሁም በድምፃዊ ያው ድምፃዊውን ካባ ነው፣ ሙዚቀኛ ነው። እንግዲህ ከፍቅር ጋር ተገናኝቷል። በምን አይነት መንገድ እንደተገናኙ አላቅም። ብቻ ዛሬ ነው ተመልሼ የመጣው ያሉትን ቪዲዎች እያየን አብረው ቆይተን እናድርጋለን። እስከ ፍጻሜ አብራችሁን ቆዩ። አንቺ ሲጀምር ባህሪሽ ነው ከዚህ በፊት

ወይኔ በላቸው፣ ቡሪክ ሌላ ፎርስ ነው እንዴ ጨምሮ የመጣ ያሽቀነጥራቸዋል እንዴ? ፍቅር፣ እንደማስደሰት በጣም ማስደሰት ፈልጋለሁ። ወደ ፕሮግራሙ፣ ወደ ዋና ጉዳይ። ሆፕፉሊ ላይክ ደስተኛ እንደምትሆን አምናለሁ። በኋላ እንዳታገረጣኝ ለለጠለ ነው። እግዚአብሔር ይመስገን፣ በጣም ደስተኛ እንደምትሆን ይለኛል። እሺ፣ የሆነ ፕሮግራም አዘጋጅቻለሁ። ለዛ፣ ለፕሮግራሙ ነው ሱፉ እንጂ፣ ሌላ ፕሮግራም የለብህም ይሄ ዩቲዩብ የሚባል ፕላትፎርም ግን የተለያዩ ሰዎችን ከተለያዩ ቦታ እያመጣ ነው። እንግዲህ በቃ አንተም ተቀላቀልህ ማለት ነው፣ ቡሪክ ያው በዚህ ከቀጠለ የኢትዮጵያ ሕዝብ ሙሉ ዩቲዩበር እንደሚሆን ነው የሚታየኝ ነገሩ። እኛ እንኳ ዩቲዩበር ለመባል ተፍተፍ እያለን ነው። በዜሮ ይሁን እንግዲህ ምን ይደረጋል።

ሰላም ነኝ እሷ ጋር ከዚህ በኋላ ምናምን አላልክም እኮ ስለዛት ሁሉ ነገር እንደዚህ። ፉፉ ደግሞ ፍቅር መኪና ስትሰጥ አንተ ምን አናደደ? ፈርቻለው ፈርቻለው የሚለው ሙዚቃ ክፈት። ቤት ሰላም ነኝ እሷ ጋር አላልክም ብለሃል፣ አላልክም። ስለዚህ ደስቷ ላይ አስደስታ አይገባም። ምንድነው? እንደዚህ እንደወጣ ይዛለህ ያን ያልከውን ነገር የምትተገብረው የትኛው ነው ነው፣ ምናምን። አንቺማ ፍቅር ምነው ዝም አለች? እሷ ምን አይነት ስሜት ተሰምቷት ነው? ደብሯት አለ መሰለኝ። ምን ሳትፈልግ ነው እንዲ ነገር የሆነው? እስኪ ዞሮ ዞሮ ከሷ አንደበት ነው አሁን በቃ መስማት ምን ፈልግ ሙዚቃ ምንድን ነው? አክት ምታደርገው እንዴ አንተ አትበል እንደዚህ። ስለዚህ ፍቅር ደስ ብሏታል እና አንተ ጣልቃ የምትገቡ ደስ አላላት ምናምን እያላችሁ ሙድ የምታራምዱ እስኪ አሁን በቃ ከዚህ በኋላ ደግሞ፣ እሷ ስነደው ማየት ነው የምንፈልገው የመኪና ከዚህ በኋላ በምሰራቸው ቪዲዮዎች ምናምን ምናምን ታየኝ ታየኝ

ፉፉ አሁን እንኳን የያዙኝ ይልቀቁኛል፣ እንደ ህፃን ልጅ እየገረገርህ እና። መኪናው የተሰጠችው ዝም ብላ ልታይ ሆነ እንዴ? ፎቶ ልትነሳበት ነው? ልትነደው መሰለኝ። ፎቶ ከተነሳበት መኪናው ሳይንቀሳቀስ ተነሳበት። ይደብራል። ምንድነው? ዘና ትበልበት እንጂ። በስጦታ መኪና እንደዚህ መሆኑ አይነፋም። ተው ተው ተው፣ ወንድ ልጅ ቆፍጠን በል። ጋቢና መቀመጥ ፈለግ

ለዛሬ የነበረ ቪዲዮ ይህን ይመስል ነበር። ቀጣይ ባዲፋሪፍ ቪዲዮች እስከምንገናኝ ሰላማችሁ ብዘት ይበልኝ መቻችሁ። ፒስ። መልካም አዳር፣ ሰናይ ሌሊት፣ መልካም ጊዜ።